ዩክሬን እና አሜሪካ የማዕድን ስምምነት ማድረጋቸው የተሰማ ሲሆን የመግባቢያ ሰነዱን በዝርዝር ከመግለጽ ተቆጥበዋል። ፊርማውን በተመለከተ ከአሜሪካ አጋሮቻችን ጋር የምንገልጸው ሲሆን የመግባቢያ ሰነዱን መንፈስ ለኢኮኖሚያዊ አጋርነት ስምምነትና የኢንቨስትመንት ፈንድ የሚፈጥር ዩክሬንን መልሶ ለመገንባት የሚውል መሆኑን የሀገሪቱ የኢኮኖሚ ሚኒስትር ዩሊያ በማህበራዊ ትስር ገጻቸው አስፍረዋል። ዩክሬን ከዩናይትድ ስቴትስ ጋር ግዙፍ የማዕድን ስምምነት ለማድረግ መስማማቷን ኪየቭ የሚገኙ ባለስልጣናት ሲናገሩ ዩክሬን ከአሜሪካ ጋር የገባችው የመጀመሪያ ዙር ስምምነት ሲሆን መልካም ውጤት ሊያስገኝ የሚችል ነው ብለውታል። ዩክሬናዊው ባለስልጣን ስለ ስምምነቱ ዝርዝር መረጃ ከመስጠት ተቆጥበዋል። መገናኛ ብዙኃን እንደዘገቡት አሜሪካ ከማዕድን ሽያጭ የሚገኝ አምስት መቶ ቢሊዮን ዶላር የግሏ ለማድረግ አቅርቦ የነበረውን ጥያቄ ብትተወውም በጦርነት ለተጎዳችው ዩክሬን ጥበቃ ለማድረግ ቃል አልገባችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ አቻቸው ቮሎዲሚር ዘለንስኪ በያዝነው ሳምንት ወደ ዋሽንግተን መጥተው ስምምነት እንደሚፈርሙ እየተጠበቁ እንደሆነ ተናግረዋል። ሁለቱ መሪዎች ባለፈው ሳምንት የቃል ጦርነት ውስጥ ገብተው እንደነበረም አይዘነጋም። ትራምፕ ማክሰኞ እለት ንግግር ሲያሰሙ ከዩክሬን ጋር ስምምነት መደረሱን ባይናገሩም በስምምነቱ መሰረት ዩክሬን ጦርነቱን የመቀጠል መብቷን ታገኛለች ብለዋል። ዩክሬናውያን ጀግና ናቸው ሲሉ ለጋዜጠኞች የተናገሩት ትራምፕ፣ ነገር ግን ያለ አሜሪካ ገንዘብ እና ወታደራዊ ድጋፍ ይህ ጦርነት በአጭር ጊዜ ሊጠናቀቅ አይችልም የሚል አስተያየትንም ሰጥተዋል። አሜሪካን ለዩክሬን የምታደርገው የጦር መሳሪያ ድጋፍ ይቀጥል ይሆን ተብለው የተጠየቁት ትራምፕ ምናልባት ከሩሲያ ጋር ከስምምነት እስክንደርስ ስምምነት ሊኖረን ይገባል ካልሆነ ግን ይቀጥላል የሚል ምላሽ መስጠታቸው ይታወሳል። አክለውም ለጦርነቱ መጀመር ሩሲያ ሳትሆን ዩክሬንና ተጠያቂ የሚል ወቀሳ ያሰሙት ትራምፕ ከማዕድን ሽያጭ የሚገኝ 500 ቢሊዮን ዶላር ይገባኛል ጥያቄም ነበራቸው ተብለዋል። ዘለንስኪ በበኩላቸው የአሜሪካው ፕሬዚዳንት በተሳሳተ መረጃ ዓለም የሚኖሩ ሰው ናቸው ማለታቸው ይታወሳል። ትራምፕ ከዩክሬን ማዕድን የሚገኘው ገቢ ይገባናል የሚል ሃሳብ የሚያነሱት አሜሪካ በጦርነ ት ወቅት ለዩክሬን ከፍተኛ መጠን ያለው ገንዘብ ድጋፍ ማድረጓን አስመልክቶ ነው። ትራምፕ ዩናይትድ ስቴትስ ለዩክሬን የሰጠችው ድጋፍ ከ300 እስከ 350 ቢሊዮን ዶላር ይሆናል ሲሉ ይናገራሉ። ኪየቭና ዋሽንግተን የማዕድን ማውጣት ሥራውን ስምምነት በተመለከተ የድርድር ፊርማ ለመፈራረም ከየካቲት ወር ጀምሮ ሲወያዩ ቆይተዋል። ትራምፕ እንደተናገሩት ድርድሩ መቀረጽ ያለበት አሜሪካ ከዩክሬን ማዕድን የሮያልቲ ክፍያ ትርፍ የምታገኝበትና ከውድ ማዕድኖች የምትካስበት ስልት እንዲያካትት ይፈልጋሉ። ከዓለማችን ወሳኝ ጠ ማዕድናት ውስጥ አምስት በመቶ ያህሉ በዩክሬን ይገኛሉ ተብሎ ይገመታል። ይህ 19 ሚሊዮን ቶን የተረጋገጠ የግራናይት ክምችትን ያጠቃልላል። የዩክሬን የጂኦሎጂካል ሰርቬ ግዛት ኤጀንሲ እንዳለው ከሆነ አገሪቱ በግራፋይት ክምችት ከአምስት ዋና ዋና መሪ ሀገሮች መካከል አንዷ ነች። አሜሪካ ምንም ለውጥ ከሌለ ከዩክሬን የሰላም ውይይት ልትወጣ እንደምትችል አስታውቃለች። ጦርነቱ የእኛ አይደለም ያሉት የውጭ ጉዳይ ሚኒስትሩ አሜሪካ ላለፉት ሶስት ዓመታት ዩክሬንን ስትረዳ ቆይታለችና እንዲያበቃ እንፈልጋለን ብለዋል።